ድንቅ ነበር። ዮሴፍ ጉልላት የማስተዋል እያዩን ደጉ ትዝታን የመረጠው በዳኞች ከቀረቡ ሙዚቃዎች መካከል ይህኛውን መርጦ አቅርቦልናል። በጣም ውብ ስራ ነበረ። እናመሰግናለን። መልካም እድል ይሁንልህ። እሺ ዮሴፍ፣ ሁልጊዜ እንደምለው እኔም በጣም ጎበዝ ድምፃዬን ይሰማል አይደል? በጣም ጎበዝ ድምፃዬ ነህ። እኔ አሁን ዛሬ ደግሞ አሁን ሳይ ለተረዳህ ሰው ምናልባት ተመልካችና እዚህም ያሉት አላቅም፣ የስቱዲዮ ዘፋኝ ነህ። ለእኔ ቅድም ብሩክን እያልኩት ነበር፣ በጀርባ በኩልና አሁን እየዘፈንክ ምን ማለት ነው? በጣም ዳይናሚክስ ገብቶሃል። ይህ በቃ የካሴት የሚሰሩ አዘፋፈን አለ። በጣም ዲፕ ነህ አንተ። ይሄ በጣም ሊደነቅ ዳይናሚክስ አዘፋፈን ቴክኒክ ገብቶሃል። በአጠቃላይ ምናልባት አንድ ነገር ብቻ ማለት ትፈልጋለሁ አሁን ወደ ፍጻሜ እየሄድን ነው። አሁን እኔ ትንሽ ሙቀት እንደ ብቻ እንዳለው ሙቀት እየሰጠሁ እንዳልጎዳም ነው ፈራው። ለምን ወደ ፍጻሜ ጥግ እየሄድን ስለሆነ ነንበር አመራረጥ በጣም ወሳኝነት አለው። በቃ የሚያስተኛንን ምናምንን በቃ ቴክኒክን ብቻ ማድረቅ የለብንም። አቅምህን ቅድም የተነገረ አቅምህን የሚያሳይ በጣም ስለምትችል አንተ አሪፍ ዘፈኖች አሪፍ ነንበር የመረጥ ሙዚቃ ና በጣም ጥሩ ውጤት እንደምታመጣ እነዚህ በተለይ የሚያግዙ ሙዚቀኞች ምናምኖችም ካሉ በአንዱም ሊያግዙ ይችላልና ቴክኒካሊ የሚፈትን ሂት የሆኑ ዘፈኖች አሉ፣ አደለ በቃ ቅመን የሚያሳይ ነገሮችን ይዘና መልካም እድል ነው መኝል። በጣም ጥሩ ነው እየሰራ ያለው ዮሴፍ ጉልላት የማስተዋል እያዩ ደጉ ትዝታ ከመረጥ ናቸው ዜማዎች ውስጥ በደንብ ላንተ ጉሮሮ መሆን የሚችለውንና በደንብ መፈተን የሚችለውን ነው የመረጥከው። ይህንን ላደንቅ ልፈልጋለሁ። የዜማ አረዳድን ሁሌ ነው ማደንቀው። ሪትሚከሊ ጥሩነት፣ በደንብ ታዳምጣለ። በራስህ ያዛዘም ስልት ነው የወሰድከውን ዜማ የምትዘፍ ነው። ይሄ ሁሉ ጠንካራ ጎን ነው። ቅድም የማርገብገብ ነገር ችግር ነበር ብዬ ነበር አደል አሁን በጣም በጣም ተሻሽሏል። ስለዚህ መቅረፍ ትችላለህ ማለት ነው። የተሰጠ ያለሁበትን ችግር በደንብ አድርገህ ማስተካከል ትችላለህ ማለት ነው። ቅድም የተሰጠን አስተያየት አሁን ላይ በደንብ ለውጥ አምጥተህበታል። አንዳንድ ቦታ ደስ ያላለኝ በተለይ የታችኛው የዜማ አካል ላይ ከቅኝት ጋር በተያያዘ አይ ቲንክ የተረዳው ይመስለኛል ከቅኝት ስትወጣ ነበረ እና እንደዚህ ነገሮች እንዳይደገሙ በደንብ አድርገህ በሚመች ኪ ውስጥ መስፈንን እና የምዘፍነውን ዘፈን ኪ ደግሞ ቅድም ተናግሬ ያለሁት ወደ ላይ ወደ ታች እየወረድክ በደንብ ዜማው ቅልል እንዲልህ ቅኝቱን ማንጎራጎርን አትርሳ። ይህን ከሰራህ በጣም በደንብ ብራይት የሆነ ፊውቸር እንዳለ ያስታውቃል። ጥሩ ድምፃዊ ይወጣሃል። እነዚህን ነገሮች አስተካክል። መልካም እድል። ብዙ ሀሳቦች ተነስተዋል። ትንሽ ነገር ብቻ ልንገርህ፣ በጣም ጥሩ በጣም ከባድ ዜማ ነው። በነገራችን ላይ ይሄ የማስታዋል እያዩ ዜማ በጣም ከባድ ነው። ዝም ብሎ አደለም የተመረጠው፣ በምክንያት ነው። እንኳን መረጥከው ትክክለኛ ውሳኔ ነው። እሱ ማድረግህ በጣም ተመስጦ በጣም ደስ ይል ነበር። የመረጥከው ሜጀር በጣም ትክክል ነበር። ያረፍክበት ኪዩ ለዳይናሚክስ ያለ ሴንስቲቪቲ በጣም ቆንጆ ነው። በቃ ኮንሽስ ሆናል አሁን ዳይናሚክስ ላይ ዜማውን በእርግጥ ይመቻል፣ ዳይናሚክስ ለመስራት ዳይናሚክስ እየሰሩ ለማዜም እና ብዙ ነገሩ ቆንጆ ነው። ምንድ ነው ትንሽ ጉልበት የሚፈልጉ የዜማ ክፍሎች አሉ። ውበታቸው እንዲገለጥ ጉልበት ገፋህ መደረግ የሚፈልጉዋልና እሱ ጋር ሰሰትክ ጉልበትህንና ደብዘዝ አለ ነገርና ደግሞ በደንብ ወደ ላይ የሚወጣበት የክላይማክሱ የዜማው ሃያስት ፓርቱ ደግሞ ጋር በደንብ ስትሰጠው ደግሞ በፍንትው ያለ ነገር ነበር የሚሰማው። ሰውነቴን ሰውነት ሆነን ዝር እያደረገ ነበር ከቱ ጋር ማለት ነው ላይ የሚሄድበት ና እንደ ሱ አይነት የጉልበት ልክ የሚፈልጉ የዜማ ክፍሎች ላይ አሳሳቸው ጉልበቱን ሳሳብኝ አትፍራ፣ ለመስጠት አትፍራ። የግዴታ ኮ ባለው ፎሩ ማድረግ የለብህም ወደ ራስህ መንገድ ስትወስድም ብዙ ነገሮችን መቃየር የሚቻላል አይደል ስሜቱን መድረክ ላይ በአንተ ፐርፎርማንስ ይግለጥው ከፍ ያደርገው እንጂ ምንም ችግር የለውም። እዛ ሪኮርዲንግ ስለሆነ ብዙ ነገር አለ፣ ሪኮርዲንግ ላይ ስቱዲዮ ውስጥ የሚሰራበት መንገድ ና እሱን መርሳት ያስፈልጋል። አለ አንድ ጊዜ መድረክ ላይ ሲመጣ ወደ ራሱ ወደ መድረክ ቅርጽ እንዲመች ተደርጎ ማለት ነው። ከዛ ሎ አካባቢ ወይም የታችኛው የዜማ ክፍሎች ጋር ግጥም አይሰማም ነበር፣ በደንብ እያዜም ካልነበረም ከቅኝት ጋር የተያያዘ ትንሽ ችግሮች ነበሩ፣ ምናምን ገባ። እንደሱ እንዳይሆን ማለት ነው የሁሉም ጋራ በቃ ያቺ የነካሀትን ፓርቲ አይነት አዛዚያን ቢኖረው ኖሮ በቃ ሚገርም ነበር የሚሆነው። ከዚህ ውጪ ብዙም ሀሳብ የለኝም። ቆንጆ ነው። አንተም አስተያየቶችም ብዙ ቀንሳለ አሪፍ ነው ያለው ማለት ነው። ግን በቃ ስቲል እኔ የዮሴፍን አቅም አሁንም አልመጣለኝም። ከዚህ በላይ ነህ። ሌላ ነገር ውስጥ ማስገባት አለብህ ሌቭልህ። ጉድላክ ጆሲ። ዮሴፍ ጉልላት ለዛሬ ይዞ የመጣውን ስራ አጠናቋል። እንግዲህ አንድ ተወዳዳሪ ብቻ ነው የሚቀረው፣ ለሁለተኛ ዙር ዳኞችን ስራ ማቅረብ እንግዲህ። የሱ ደግሞ ምንን መረጠ፣ የትኛውን ስራ ይዞልን ይመጣ ይሆን የሚለውን እንመለከታለን። ወደ ፍጻሜው እየተቃረብን ነው። አሁንም ከኛ ጋር ሁኑ። ከመልእክቶች በኋላ እንመለስ።